በዛ ዕድሜው ራሱን መለወጥ ስለማይችል አንድን ሰው በስተርጅና ጊዜ መምከር ሞኝነት ነው። ብልህ ሰው የራሱን ውሳኔ ያደርጋል፣ አላዋቂ ግን ሌሎችን ይከተላል። አንድ ጊዜ አታለኝ፣ ጥፋቱ ባንተ ነው። እንደገና አታለኝ፣ ጥፋቱ በእኔ ነው። ቃላቶቻቸው ከድርጊቶቻቸው ጋር የማይዛመዱ ሰዎችን በጣም ተጠንቀቁ። ከሁሉም ተማር፣ ማንንም አትከተል። እውነት ላይ ለመድረስ ከፈለክ ውሸቶችን መከተል ጀምር። የአንድ ሰው ባህሪ ለእናንተ ግልጽ ካልሆነላችሁ ጓደኞቹን ተመልከቱ። አንድ አይነ ስውር ባየበት ቀን መጀመሪያ የሚጥለው በሕይወት ዘመን ሁሉ የረዳውን በትር ነው። የራሳችሁን ማንነት ለመስራት ከፈለጋችሁ ብዙ ትራፊክ ፍሰት ባለበት መንገድ ላይ አትሂዱ። የሁሉም ሰው ምክርን አዳምጡ፣ ግን ስኬታማ የሆነውን ብቻ ሞዴል አድርጉ። ለሁሉም ጥያቄዎች ጸጥታህ የተሻለው መልስ ነው። በማንኛውም ሁኔታ ውስጥ ፈገግታህ በጣም ጥሩ ምላሽ ነው። በዓለም ውስጥ ክብርን ከፈለጋችሁ የኔን ሶስት ቃላቶችን ብቻ ተከተሉ። ቁጥር አንድ በጭራሽ አቷሹ። ቁጥር ሁለት ማንንም አታታሉ። ቁጥር ሶስት ሁሉንም ሰው በደግነትና በአክብሮት ያዙ። ጥሩ ሰው ስትሆን ሰው አታጣም፣ ሰዎች ያጡሃል። በምታስወግዱት እያንዳንዱ አሉታዊ ሰው ሰላማችሁ ይጨምራል። ሚስጥርህን ለጓደኛ ብትነግረው ጌታህ ታድርጓለህ። አንድ በትን ሳትጠቀም ስለ ሃይማኖትህ ለሰዎች ንገራቸው። ከዘመዶቻችሁ ጋር ብሉ ጠጡ። ከማታውቋቸው ሰዎች ጋር የንግድ ስራን ስሩ። ቤቱን ከመምረጣችሁ በፊት ጎረቤታችሁ ምረጡ። ስለወደፊቱ ደፊቱ ራእይ የሌለው ሰው ሁል ጊዜ ወደ ቀድሞ ይመለሳል። ሰዎች እናንተን መቆጣጠር በማይችሉበት ጊዜ እናንተን አለመውደድ ሊጀምሩ ይችላሉ። የተለየው ስለሆንኩ ይስቁብኛል፣ ሁሉም አንድ ስለሆኑ እስቅባችኋለሁ። አንድ ሰው ስለ አንተ ያለውን አመለካከት ማወቅ ከፈለክ አበሳጨው! ዓለምን መምራት ከፈለክ መጀመሪያ ራስን መምራትን ተማር። ትልቅ ውጤት ከፈለጉ በየቀኑ ትንሽ እርምጃዎችን ተራመዱ። በልሰው ሁሉንም ነገር የሚያውቅ ሳይሆን ከሁሉም የሚማር ነው። አንዴ የከዳ ሺ ጊዜ ከደሃል። ጨዋማ መሆኑን ለመገንዘብ ባህሩን በሙሉ መጠጣት አያስፈልግም። ብልህ ሰዎች ችግሮችን አያስወግዱም፣ መፍትሄዎችን ይቀይሳሉ። የተናደደ ሰው በፍጥነት ራሱን ያታልላል። ቃላት ሊዋሹ ይችላሉ፣ ነገር ግን ድርጊቶች ሁልጊዜ እውነትን ይናገራሉ። ታላላቅ አእምሮዎች ከጭወት ጋር አይወዳደሩም። የራሳቸውን ሙዚቃ ይፈጥራሉ። የአንድ ውብ ሰው ምልክት ሁልጊዜ በሌሎች ላይ ውበትን ማየቱ ነው። በህይወት ውስጥ ከምትማራቸው ምርጥ ትምህርቶች አንዱ እንዴት መረጋጋት እንዳለበት ማወቅ ነው። የምትወድቀው መሞከር ስታቆም ብቻ ነው። ሞኝን አታርሞ ይጠላችኋል። ጠቢብ ሰውን አርሙ ያደንቃችኋል። የአጽናፈ ዓለምን ሚስጥር ለማግኘት ከፈለጋችሁ ስለ ኃይል ኢነርጂ፣ ድግግሞች ፍሪኩንሲና ንዝረት ቫይብሬሽን አስቡ። ሁሉም ሰው ሲተኛ ለራስ አዲስ ቀን ጀምር። አካባቢውን ልቀቁ። ወደፊት እንዳትራመዱ ይከለክላችኋል። ልጃችሁን በወጣትነት ጊዜ አሰልጥኑት እና ሲያድግ ጓደኛችሁ አድርጉት። ከሞኝ እርዳታ እየተቀበልክ ከሆነ ራስን እየጎዳህ ነው። ተሳዳቢን ሰው ለመበቀል ምርጡ መንገድ ፈገግ ማለትና እነሱን ችላ ማለት ነው። አንዴ አንድ ነገር ከጀመርክ በኋላ በራስ ኩራት እስኪሰማ ድረስ አታቁም። ማንንም አትከተል፣ ከዳተኛ የሆነበትን ታሪክ ማንንም አይናገርምና። ሕልምህን እያሳድድክ በጉዞ መደሰትን አትርሳ። በሌላ ሰው ልብ ውስጥ መከባበር ለመገንባት እሱ የሚወዳቸውን ነገሮች ተነጋገሩ። መተኛት ካልቻላችሁ ከመጨነቅ ይልቅ ሌላ ነገር ማድረግ ጀምሩ። ሁሉም ሰው እንዲያምናችሁ ከፈለጋችሁ ስህተት ስትሆኑ ስህተታችሁን ተቀበሉ። አሲድ በተከማቸበት ዕቃ ላይ ከሚፈሰው ከማንኛውም ነገር የበለጠ ጉዳት ሊያደርስ የሚችለው ቁጣ ነው። ደግነት መስማት የተሳነው የሚሰማው ዓይነ ስውርም የሚያየው ቋንቋ ነው። ምኞታችሁን ለማሳነስ ከሚሞክሩ ሰዎች ራቁ። ትናንሽ ሰዎች ሁልጊዜ ይህን ያደርጋሉ፣ ግን በጣም ጥሩዎቹ እናንተ ታላቅ መሆን እንደምትችሉ እንዲሰማች ያደርጓችኋል። የአንድን ሰው አእምሮ ለማንበብ እነዚህን ሶስት ጥያቄዎች ጠይቁ ትልቁ ድክመቴን ብነግርህ ምን ታደርጋለህ? ይህ በድካማችሁ ጊዜ እንኳን ታማኝነታቸውን ያሳያል። ሁለተኛ፣ በሕይወቴ ውስጥ ትልቅ ነገር ባገኝ ምን ይሰማሃል? ይህ በስኬትህ በእውነት ይደሰታሉ ወይስ በድብቅ ይቀኑብሃል የሚለውን ያሳያል። ሶስተኛ፣ በስህተት ብጎዳህ ምን ታደርጋለህ? ይህ ይቅር ባይ ይሆናሉ ይርቃሉ ወይስ ቂም ይይዛሉ የሚለውን ያሳያል። የግንኙነታችሁን ጥንካሬ ያሳያል። ሁሉም ሰው ጨረቃ ነው እና ለማንም የማያሳየው ጨለማ ጎን አለው። ከሞኝ ሰዎች ጋር በጭራሽ አትከራከር። እነሱ ወደ ደረጃቸው ይጎትቷዋል እና ከዚያ በልምድ ያሸንፈዋል። በሕይወታችሁ ውስጥ በጣም አስፈላጊዎቹ ቀናት የተወለዳችሁበት ቀንና ለምን እንደተወለዳችሁ ያወቃችሁበት ቀን ነው። ጥበበኛ ሰው ሁል ጊዜ ብቻውን ሊገኝ ይችላል። ደካማ ሰው ሁል ጊዜ በሰዎች መካከል ሊገኝ ይችላል። ጥያቄዎችን ከልብህ ጠይቅ እና ከልብህ መልስ ታገኛለህ። ልጆቻችሁ የራሳችሁ ሳይሆኑ ከፈጣሪ በአደራ የተሰጧችሁ መሆኑን አስታውሱ! ሰላም ቃል ብቻ ሳይሆን ተግባርን ይጠይቃል። ጥበብን የምታገኘው ፍለጋን ትተህ ፈጣሪ ለአንተ ያሰበውን ሕይወት መኖር ስትጀምር ብቻ ነው። ጎበዝ አንዴ ይሞታል፣ ፈሪ ግን ብዙ ጊዜ ከማይናገር ሰውና ከማይጮህ ውሻ ተጠንቀቀ። በተወለድክ ጊዜ አለቀስክ፣ ዓለምም ተደሰተች። ስትሞት ዓለም እንድታለቅስና አንተ እንድትደሰት ሕይወትን ኑር። በሁላችንም ውስጥ ሁለት ተኩላዎች አሉ። የመጀመሪያው ክፉ ነው፣ ሁለተኛው መልካም ነው። የትኛው ተኩላ ያሸንፋል? የምትመግበው ምንም ያህል ጥሩ ብትሆን በተሳሳተ ቦታ ላይ ከሆንክ ዋጋ የለሽ ነህ። እስኪያልቅ ድረስ ምን እየሰራችሁ እንደሆነ ለማንም አትናገሩ። ብቸኝነትህ ደረጃህን እንዲቀንስ አትፍቀድ። ሰዎች ከኋላችሁ የሚያወሩ ከሆነ ከፊት ለፊታቸው እናንተ በመሆናችሁ ደስተኛ ሁኑ። ስላለፈው አታልቅስ፣ አልፏል። ስለ ወደፊቱ ጊዜ አትጨነቅ፣ አልደረሰም። በአሁኑ ጊዜ ኑር፣ ውብም አድርገው። እውነተኛ ስኬት የሚለካው በገቢያችሁ ብቻ ሳይሆን በእናንተ ተጽዕኖ ነው። ሙሉን ታሪክ ሳታውቅ በአንድ ሰው ላይ በፍጹም አትፍረድ። የገባህ መስሎ ሊሆን ይችላል፣ ግን አልገባህም።